እፎይ ምን ያክል የእስልምና ጥላቻ እንዳለው ታውቃላችሁ። በዛ ላይ ደግሞ ነቢዩና ሙሐመድ ላይ ያለው ጥላቻ በጣም የረቀቀ ጥላቻ ነው ያለው። እናም ይሄንን አስመልክቶ እንደ እፎይ ነቢያችንና አላህን ሲሳደብ የነበረው ጉዳይዲያ የሚባል ሰው እስልምናን ተቀብሎ ነበር። በዚህም ላይ ዲቤት ዛሬ ተገናኝተው ነበሩ። በዚህ ዲቤት ላይም በጣም የሚገርመው ነገር ምንድ ታውቃላችሁ? ስሜን ሙሐመድ ብለ ካልጠራሃይም ብሎ እፎይን አሳብዶታል። በጣም የሚገርመ ዲቤት ነበር። እስቲ ተመልከቱ። ጉዳይዲያ የሚባለው ንጽጽር ይሰራ ነበር ሙስሊም የተባለው ለብኝ መጣሁት እኔም፣ ለወራ አንተ እዚህ ቲክቶክ ንጽጽር ሰዓት ጀመር ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ እናገር ነበረና አሁን ከዛ ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጠ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራሁ እያለ መጠ ነበረ አስታውሳለሁ። ለማንኛውም የፈለግከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም። ኢምፐርሰን አንተዋወቅም። ጓደኛ ምናምን ስላሉኝ ነበረ። አላውቅም ምን አይነት ምን እንደምሰራም ማውቀው ነገር የለም። እስልምና ያለህንም እውቀት አላውቅም፣ ክርስትና ያለህንም እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት የተቀበልክበት እኔንም አታውቅ ያደረክባትም አለች ያነሳኸው እኔንም ኤንስ ብቻ ከእርሱና ከጋ ናወራለን፣ ችግር የለውም። ከነማ ማር ጋር ጥሩ አውርተናል። አሁን ከአንተ ጋር ማውራት እንችላለን፣ ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው ሄድኩት፣ ይዘ ወይ ወደ ተሻለ ወደ ተሻለ ይጃሉ፣ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለት ጠራኛለ ማለት ነው። ስሜ ማን ነው? መልካም መሐመድ ብላይኛል። እንቀጥላለን። ከእንማማር ጋር ነው። እሺ መሐመድ በላይ የጠራይ ታናግረኛል። በስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማውራት እንደምን ደግሞ እኔን እንደ ክርስቲያን ነው የምታወራኝ፣ በጣም ደስ ይለኛል። ችግር የለውም። ዲቤቱ እጅግ በጣም ረዥም ታይም የፈጀበት ነው። እፎይ ሙሐመድ ብለ ጥራይ ሲለው ወላሂ በጣም ነው የተርበተበት። ከዛ በኋላ ነው በቃ ዲቤቱ ራሱ ግራ እየገባው ሄደ። እስቲ ዛሬ ሴቶችን ልመርቃችሁ እንደዚህ አይነት ባል ይስጣችሁ፣ አሚን በሉኝ፣ ዝም ብላችሁ አሚን በሉኝ ሳታዊ

ምናልባት ይሄ ነገር ለእናንተ ምርቃት ሊሆን ይችላል። ለወንዶች ግን እንደ እርግማን ውሰዱት። አንተ ያመሃል ያመሃል። እነዚህም ባለ ትዳሮች አይቶ መሰሉኝ። የኢትዮጵያዎቹን ደግሞ ተመልከት ውስጥ አንተ በ34 ዓመት አንቺ፣ አንተ ዓመት የእናትና አባትህ ቤት ውስጥ ነህ። ሰው ታሪክ ይሰራል። ተኛ፣ አንተ በደንብ ተኛ። ደሞዜ ከአስር ቀን በላይ አላልፍልህ ያለኝ ሰው ነኝ። ሀያ ቀን መደበሪያ እንዳላረግ።

ከዚያም ጀርባውን እንደረታቸው ጋር ልትም አድርጎ ኑሩን ተጠጋ ልትም አድርጎ። ግራ ገባን እኮ ወገን፣ እንደነዚህ አይነት ሰዎችን አይቶ መሰለኝ ውጭ ሀገር ያሉ ሰዎች ኢትዮጵያን ካልወረርን እያሉ ያሉት ወንድ ያለ አይመስሏቸውም። በቃ እንደዚህ እየተሽለጠ ረበና። ቲክቶክ ይቅርብ፣ ተው ተው፣ ቲክቶክ ይቅርብ። ሰይጣን እንደዚህ ይላል። አዛን ሰምቶ መስጂድ ውስጥ የማይሰግድ ሰው አባቴ ነው። በማይጠቅም ነገር ገንዘቡን የሚያባክን ወንድሜ ነው። ከኢማሙ በፊት ሩኩና ሱጁድ የሚያደርግ ሰው የኔ ልጅ ነው። እንግዶች ወደ ቤቷ ሲመጡ የምትቆጣ ሴት እናቴ ናት። ሂጃብ የማታደርግ ሴት ሚስቴ ናት። ከመብላታቸው በፊት ቢስሚላ የማይሉ የኔ ልጆች ናቸው። እና ይህን ቪዲዮ ለሌሎች ሼር የማያደርጉ ሰዎች ወዳጆች ናቸው። የፈጠነ ላይክ፣ ሰብስክራይብ፣ ፎሎ አድርጉ። የፈጠነ በቃ ያለ በለዚያ የሴጣን ልጆች ናቸሁ ሁን ዳንኤል እንደዚህ አለኝ። እስር ቤት ልጠይቀው ሴት እንደ ታሰርኩ ሰሞን በሶስትና በአራት ወራት ውስጥ በጣም ብዙ ሰው መጥቶ ይጠይቀኝ ነበረ። ጠባቂው እስኪሰለቸው የእስር ቤቱ ማዛዦች አረ ምንድነ እስክባል ድረስ እስር ቤቱ በእኔ ጠያቂዎች ይጨናነቅ ነበረ። አሁን ግን አልፎ አልፎ መጥቶ ከሚጠይቁን ውጪ የኔ የምላቸው ሰዎች በጠቅላላ እንደ አፈር ተሸርሽረው አልቆ ሄዷል። አንዲት ልጅንም በየሳምንቱ መታ ትጠይቀኛለች ብሎ ሲያመሰግን አሰማ። አየ ያገርሰ ማንም ቢሆን ከችግር ጋር አብሮ አይዘልቅም። ምክንያቱም ጆን ዳንኤል ውጭ በነበረ ሰዓት የነበረውን የህዝብ ወዳጅነት የነበረውን የጓደኝነት ብዛት እኛም እናንተም እናውቋል ግን እስር ቤት ውስጥ ሲሆን ለሶስትና ለአራት ወር ነው እንጂ የዘለቀው። ከዛ በኋላ አልፎ አልፎ ከመሄድ ውጭ የነበራቸውን ነገር ቀንሰው ጆን ዳንኤል በዛ ሰዓት ብቸኝነት ተሰምቶትና ልቡ ተሰብሮ ሳይ በጣም ነው ያዘንኩት። ለማንኛውም የኔ የምትላቸው ሰዎች በጠቅላላ በችግር አብረው እንደማይቆሙ ከጆን ዳንኤል ተረድቻሉ። ለማንኛውም ጆን ዳንኤል በወንድ ልጅ እግዚአብሔር ባርኳል፣ እንኳን ደስ ያለ። አንዳንድ ሰዎች ደግሞ ከጃኒ ጋ የነበረውን የፍቅር ግንኙነት እየለቀቃችሁ ቢያንስ በእስር ቤቷ ላይ እስር ቤት ባጭኑባት ለየሆና ስትሉ ይህን ነገር ተጠንቀቁ። በነገራችን ላይ የሰው ልጅ አጠገቡ ውስጥ ካለክ ብቻ ነው ቫሊዮ የሚሰጥ። ከዛ በኋላ የለህም፣ በቃ አንተ ለሰው ልጅ ምትኖረውን ነገር እዚ ጋር ማቆም አለብህ። እናም ጆን ዳንኤል እያወራው እንደሆነ ከሆነ አንዲት ሴት ብቻ ናት መታመጥ ጠይቀኝ እያለ ያቺ ሴት ማናት ብለን ለማጣራ ሞክረን ነበር። አንዳንዶቹ ጃኒ ናት እያሉን ነው። እነዚህ ልጆች ምክርም ይሰማሉ፣ ለማለትም በጣም ከባድ ነው። እንደነዚህ አይነት ልጆችን ዝም ብለን በአይናችን መመልከት ብቻ ነው፣ ሌላ ምንም አይነት አማራጭ የለንም። ከቻለ ለነሱ ሉ አማረግ ካልሆነ እዛው አይተመት በጣም የገረመኝን የትዳር ፈላጊዎች የላይቭ ቆይታ ይቺ ወላሂ በጣም ነው የገረመኝ። ከዛ ላይ ብዙ ነገር እንማርበታለን፣ ፈታ እንልበታለን። ብቻ እስኪ ስሙት እሺ። በጣም ነው የምታምረው። ቁራን ቀርተሻል ትንድ። ዋናው መስፈርቱ ቁርአን ነው፣ ነው ይሄው። ቁርአን ኦኬ፣ ቁርአን ቀርታለች። እድሜሽ ስንት ነው? 23 23። በቃ አንቺ መስፈርቱን አሟልተሻል፣ ቆንጅዬ ቆንጅዬ ነሽ። እድሜሽ 23 ነው፣ ከ20 እስከ 25 ነበር ያለው። ቁርአን ነው ቀርተሻል። ስነ ስርዓት ነው ይኸው፣ አናትሽ ላይ ተጭኗል። ስነ ስርዓት እንደስ ብለሽ ስርዓት ይታያል። ይመችሽ፣ ቀርታለች ልጅቷ ደግሞ ምንም ጣጣ ያለባት አትመስል። ፎሎ አድርጋትና ሰሚሃን፣ ከዛን አውሩ። ከዛ ልክ እናንተ ቁም ነገር ላይ ስደርሱ፣ ሰርጋችሁ በዚህ ቤት ነው። ቤቱ ነው ስፖንሰር የሚያደርገው፣ ሰርጋችሁ ነው ሰርጉን ስፖንሰር የሚያደርገው። ራሷ የት ነው ያለችው? የት ነው ያለችው ሰሚሃ? እሱ አልወደዳትም፣ ልበል። ፊቱን ተመልከት። ውስ ይኸው፣ እንደውም ጭራሽ አንድ ላይ ናት። ከአረብ ሀገር ነበር የጠበከው። ፊቱ ኖርማል አይደለምፊቱ ኖርማል አይደለም። ይኸው ሰሚሃ አለች። ስራ አለው፣ ያስተዳድርሻል። ስራ አለው ነገሩ፣ አንቺም ስራ አለሽ። እድሜዋ ስንት ነው? እንዲህ በግድ የሚያወራ አይመስልም። በጣም አሪፍ። ፎሎ አድርጋት፣ አንቺም ፎሎ አርጊው። ሰሚሃ፣ በውስጥ ቁጥር እንድትቀያየሩ እሺ? ሀጉዬ እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር ያው ሞር ነጻነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው ፎሎ እንድትደራረጉና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ፣ አንቺም መጠየቅ የምትፈልጊው ነገር ካለ። የት ነው የሚኖረው ሀቡ? የት ነው የምትኖረው አብዱል ማሊክ? እኔ አዲስ አበባ ነው የምኖረው። የት አዲስ አበባ? እኔ ቦሌ ነው ያለሁት። ሰፈሩን አልነግርሽም አሁን። ሰፈሩን እዚህ ጋር ምንድን ነው ልት አሁ ሰፈሩን ፐብሊክ ላይ አይነግርሽም፣ በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም። አዎ፣ ለሴኪዩሪቲ ሲባል ብዙ ሴቶች ደግሞ አሁን ፎሎ አርገውታል። ፕራይቬት መሆን አሪፍ ነው። መቶ ሰማንያ አራት ሴቶች ፎሎ አድርገውታል። ቶሎ ላፍ አርጊ ወቅ አንተም ቶሎ ላፍ አርጋት። የውሉ ሰው ፎሎ አርጋ አላህ ለኔ ካለ ምንም ችግር የለም። ኦ ዋው! ትልቁ ነገር ይሄ ነው። ትልቁ ነገር ይሄ ነው። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። ያው ለእንግድነት ቢሆንም ቢሸጡ እንኳን ለእንግድነት ይዳት ይበላዋለች። አዎ ማለት የሁለት ቤት ነው። ሁለት ሚስት ነው። የሁለት ቤት መሆን እፈልጋለሁ። መጨረሻ ቀጥታ ለምን አልፈልግሽም አይላትም። እኔ እኮ ቅድም ከፊቱ ተረድቼ ነበር እናንተ አላመናችሁኝም እንጂ እንደ ይሄን ራሱ ሳይጨርስ እንዴት ሶስት ሚስት አራት ሚስት ለማለት ሄደል አልተረ አያችሁ እ ከፌዝ ነው የምረዳው የወንዶች ጉዳይ የሚቆራበት ምርጥ አባላቸው የፈጠነ ሁለት ሚስት አላለም። አላገባክም ግን ሁለተኛ ሚስት የማጓ አናገባውም ግን እንደዛ ፍላጎት አለኝ። ወደፊት ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። ያዋጣ አራት አግባ ችግር የለም። እሷ በጣም ፈልጋለች። እሷ እስከ አራት ተፈቀደችለት። ገና ሳይጋቡ ገና አብሮ ሳይኖሩ በኋላ አግብቼ አግብታ ያገባ አራት ፈቀድሽለት፣ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ፣ ልጆች ያሏት። ለምን ለምን? እንደ እርዳታ ማለት ነው፣ እንዲያ እንዲረዳት እንደ እርዳታ ነገር ነው። አዎ እንጂ ልጃገረድ ለመሰብሰብ አይደለም እኮ። አራት ሚስት ፈቅድለታለሁ፣ ችግር የለውም። አንተ አንድ ነበር አይደል ያልከው? አራት እስከ አራት ተፈቅዶለታል ማለት ነው። አራት ነው አራት አልፈልግም ነው አቅሙ ካለህ አይ፣ አራት አልፈልግም። በቃ ሁለት ነው የሚፈልገው። እንዴት ለባሁ ይሄ አይማ ሁለተኛ ስታገባ፣ ይኸውልህ አሁን የምጠይቅህ ነገር አሁን ከአሁኑ ንገረኝ። አሁንም ሁለተኛ ስታገባ ያገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም። ልጃገረዷን አግብቶ ለምን ጥሩ ሐሳብ ነው ይሄ ጥሩ ሐሳብ ነው። እኔ ምስማማለሁ። ሸሪያው ራሱ እንደዛው ነው። አይ ልጅ አገር አላገባም ችግር ግን ያው ዞሮ ዞሮ ግዴታ ልጅ እንዲኖራት ምናምን ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም እኔ ራሴ ድረሃለሁ ቆንጆ። አዎ ችግር የለውም ፍላጎትን አስተንተንልሃለሁ። ግን ምንድነው ዝም ብሎ ቆንጆ ሴት ስለፈለግካ ሳይ እሺ፣ እንደዚህ አይነት የዋ ሚስትማ ይስጣን። ከዚህ በፊት ያገባች ልጆች ያሏት ባይኖራትም በእርግጥ ልክ ነህ። እንደዛ እንዲሆን ነው እኔ የምፈቅድልህ በጣም አርቀሽ ታስቢያለሽ። በጣም ታገናዝቢያለሽ። ጎበዝ ነሽ። እውነት በጣም እድለኛ ነህ። እንደዚች አይነት የዋይስጥ ማይስጠን የምር ተቀበሉ፣ ወንዶች ተቀበሉ። አሁን ምርቃት አየክ። ማግባትን ከፈለግክ ችግር የለውም። ግን አግብታ የፈታች ልጆች ያሏት፣ ልጆችን ባይኖሯት፣ አትሊስት አግብታ የፈታች እንደ ማገዝ ነው፣ ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም በጣም ትለያለሽ። በጣም እድለኛ ነህ እውነት። ወዲጅ ዋለው አሪፍ ነው፣ ሀሳቡ አሪፍ ነው። ግን በኋላ ሀሳቡ እንዳትቀይርብኝ ንገር ት ሀቢባ፣ በእናትሽ ተቀየረች። በኋላ ደግሞ ካገባት አይ አይሆንም፣ ምናምን እንዳትለኝ። አይ ካለች ነው። ይሄው ስክሪን ሪከርድ ይቀመጣል። በህዝብ ፊት እናፋጣጣታ አለብኝ። እቺ የተባረከች ሚስት ናት፣ የተባረከች ሚስት ናት። ሳትቀደም ቅደም፣ ይኸው ሰውዬው፣ ሳትቀደም ቅደም። ወደ ስንት ሺህ ሰው ቁጭ ብሎ እያያት ነው። ላፈ ነው፣ ቶሎ በል፣ የፈጠረ ቶሎ በል። እና ለሁላችሁም እንደዚህ አይነት እድሎች ይግጠማችሁ ብላችሁ አሁን ምርቃት ይሆናል። በደንብ እንንቃና፣ እሱን ቀልድ ትደግሚ ወለሽ ችግር የለውም። አሁን እንደ ምርቃት ያዙትና፣ ለዛሬ ያዝነላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።